ዋናነት እንግዲህ ከተቋማት የምንወስዳቸው ቅድም ሳነሳ የነበረው የሳይበር ክራይምን ከመከላከል አንጻር እንደ ተቋም መረጃን እናመርታለን። ከሌሎች ተቋማት ጋር ተደራጅተን በዚህ ሂደት ተአማኒ የሆነ ለህብረተሰቡ ኦንላይን ሴፍቲን እንደው ዲጂታል ሲስተሙን መጠቀምን በኮንፊደንስ እንዲጠቀም የሚያስችል ስርዓት መገንባት ላይ ትልቅ ስራዎችን በእቅድ ይዘናል። እነኚህ በተለይ ዲፕፌክ የምንለውን ከመከላከል አንጻር በአርቲፊሻል ኢንቴሊጀንስ የተደገፉ የማሽን ለርኒንግን መሰረት ያደረጉ የሳይበር መከላከል ስራዎች ላይ ፎከስ አድርገን እንሰራለን። ይሄ እንግዲህ የናቹራል ላንጉጅ ፕሮሰሲንግን ተጠቅሞ ቋንቋን መሰረት ያደረጉ ለማህበረሰቡ ተአማኒ የሆነ ዳታን ከማቅረብ አንጻር፣ የራሳችን የዳታ ሴኩሪቲን ከማስጠበቅ አንጻር የምንሰራው ትልቅ በእቅድ የያዝነው ስራ አለ። እነኚህ ሁሉ በእኛ ተቋም ብቻ የሚሰሩ አይደሉም ግለሰቦችን፣ የተቋማትን፣ አለም አቀፍ ትብብርን የሚሻ ነው። በዚህ ላይ አግሬሲቭሊ ሰርተን ውጤት ለማምጣት በእቅድ ይዘናል። ይህን ስናደርግ ግን ቅድም ሲነሳ የነበረው ለውጡ ይዞብን የመጣውን ተግዳሮት በተለይ ወል ማንነት ላይ ያለማተኮር፣ ሁሉም የኔ የሚለውን መንፈስ ትርክቱን ከመቀየር አንጻር የራሳችን ትልቅ ተልዕኮ ወስደን የምንሰራው የኢንፎርሜሽን ዋርፌር ዘመን እንደመሆኑ እሱ ላይ ትልቅ የቤት ስራ አለ። ቅድም ሳነሳ የነበሩት ተአማኒ መረጃን በሰጠን ልክ ህብረተሰቡ እያወቀ የሚወስናቸው ውሳኔዎችን ደግሞ እውቀትን መረጃን መሰረት ያደረገ እንዲሆን የእኛ ተቋም ትልቅ የቤት ስራ አለበት። እሱ ላይ አተኩረን የጋራ የሚያደርጉን ነገሮች ላይ በጋራ ለመስራት ዝግጁ ነን ማለት ነው። ለዚህ አስፈላጊውን የሰው ሀይል እና የትጥቅ ዝግጅት አድርገን በመስራት ላይ ነን ማለት ነው።